ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይደርሱ ያል ከተለያዩ ወደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። በቅድሚያም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያል ቀጥታ ወደ አገኘናቸው መረጃዎች አለፍን። ዘመቻ አንድነት እንደቀጠለ ሲሆን በጎጃም ግንባርም ተፈራ ዳምጤ ክፍለ ጦር ታሪክም ሰርተዋል። የክፍለ ጦሩ አካል የሆኑት አምስቱ ብርጌዶች አንድ ሻምበል በማውጣጣት ማለትም ደጋ ዳሞት ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ፣ መዝገቡ ጮቄ ሰንዴ ብርጌድ፣ መዝገቡ ዋለልኝ ዋበር ብርጌድ አምስት ሻምበል በጋራ በመውድ ድጓ ጽዮን ከተማ ላይ ያለውን ጠላት ከበባ በመፈጸም መውጫ መግቢያን በማሳጣት ሶስት ከፍተኛ ምሽጎችን በመስበር በጠላት ላይ ከፍተኛ ኪሳራም ደርሶበታል። አውደ ውጊያውም በድጓ ደብረ ዘይት ግንባር፣ ቢቦይን ጨመቆት ግንባር፣ ቢቦይን ቴክኒክና ሙያ ኮሌጅ ግንባር ቢቡኝ ሚካኤል ግንባር ውጊያም የተደረገ ሲሆን ጠላትም በደብረ ዘይት አቅጣጫም 49 ክላሽ የተማረከ አንድ ብሬን ሁለት ስናይፐር አንድ አብራረው ሶስት የመከላከያ አባላት ሻለቃ መሪውን ጨምሮ ሲማረኩ 45 መከላከያ 6 ሚሊሻና ፖሊስም ወደ ሞትም ተሸኝቷል። በጨመቆትና ቴክኒክ አቅጣጫ በነበረው ውጊያ 30 የአብይ አህመድ መከላከያ ሚኒሻ አባላትም ሲደመሰሱ ሀብታው ማሪ የሚባሉ ፖሊስ፣ ቢያደግ ተመስገን የሚባል ሚኒሻ በምክትል ኢንስፔክተር ማድረግ አንድ ፖሊስ በህይወት ቢያዙም ወዲያውንም አሸልበዋል። በቢቡኝ ሚካኤል አቅጣጫ 10 የአብይ መከላከያና ሁለት ሚኒሻም ተደምስሷል። በድምሩም 96 የጠላት ኃይል እየተደመሰስ ሲሆን 25 የተማረከ 49 ክላሽም ተማርኳል። ሁለት ስናይፐር አንድ ብሬን አንድ አብራረው እንዲሁም ያልተቆጠረ ተተኳሽም ተማርኳል። ብዛት ያለው የጁላ ሰራዊትም ምርኮ መሆኑም ተሰምተዋል። ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ በነመ የወረዳ የትምን ከተማ ኤረዝ ወይራ ጠልማ ቀበሌ፣ ሼፈር ወገርበው ብርጌድ የኤዶሃ ከተማ ሶማ ብርጌድ የጨረቃና ወፍና አብራጅት ቀበሌ ከባድ ውጊያም ሲያካሂድ ውሏል። አባኮስተር ብርጌድ በነመ የወረዳ የረዛ አዲስ ዓለም መገንጠ አካባቢ በዘር የሆነ 13 ፈንጅ በጠላት ኃይል ላይ ታርጌት በማድረግ በርካታ የጠላት ኃይል ሙትና ቅስለኛም አድርጓል። ከቢቸና ከተማ የተነሳው የጠላት ኃይል ዘዋይ 3 በመያዝ የተንቀሳቀሰ ቢሆንም በዘር የሆነ 13 ፈንጃም ካኝነት በጀግኖቹ የአባ ኮስተር ልጆች ቀምሶ ወደ ቢቸናም ተመልሷል። አባ ኮስተር ብርጌድ በነሚ የወረዳ የትመን አንድ ቀበሌ ከባድ ውጊያም አካሂዷል። በየትመን ከተማ ትምህርት ቤት በዘር የሆነ 13 የጠላት ኃይል ታርጌት በማድረግ የጠላት ኃይል ከካምፕ እንዲወጣም በማድረግ ለአስጨራሽ ውጊያም ተደርጓል። ቤትመን ከተማ ፕሪንት ኳሹ ፈለውና እርዳቱን ጨምሮ ስድስት ያገዘዙ ብርሃን አስጠባቂ ኃይል ወደ ሞትም ሲሸኙ ሰባት ከባድና ቀላል ቁስለኛም ሆነዋል። በነመ የወረዳው ወይናራ ጠለማ ተቀራራቢ ቀበሌዎች በተደረገ የማጥቃት ውጊያ 26 ያገዘዙ ብርሃን አስጠባቂ ኃይል ሞት ሲሆኑ፣ ጌታሙ ይሄ የተባለ ሚኒሻን ጨምሮ በቁጥር ያልታወቀ የጥላት ኃይል ቁስለኛም ሆኖ በቢችና ሆስፒታል ጤና ጣቢያም ይገኛሉ። ሶማ ብርጌድ ከሌሊቱ 12 ሰዓት በናርጅና ወጋ ወረዳ ደብረ ወርቅ መሽጎ የሚገኘው ጥራት ወደ እነማይ ወረዳ ወይራ ቀበሌ በጉዞ ላይ ሳለ ኬላ ላይ በደፈጣ ኦፕሬሽን ሁለት ያገዛዙ ኃይል ወደ ሞትም ሲሸኙ ሦስትም ቁስለኛ መሆናቸውም ተረጋግጧል። ሽፋለው ገርበው ብርጌድ በሸበል ብረንታ ወረዳ የዱሃ ከተማ ከጧቱ 12 ሰዓት በመግባት አዲስ ተመራቂ ፋኖ አባላትን በመያዝ ከባድ ውጊያም አካሂዷል። በውጊያውም ስድስት ያገዛዙ መከላከያ ሰራዊት፣ ሁለት ሚኒሻ፣ አንድ ፖሊስ እስከ ወዲያኛው ወደ ሞትም ተሸኝቷል። በዚህም ውጊያ 15 ያገዛዙ ወንበር አስጠባቂ ኃይል ከባድና ቀላልም ቁስለኛም ሆነዋል። በተጨማሪም በሽንብል በረንቻ ወረዳ ዱህ አካባቢው አራት ንጹሐን እና አንድ የሰባት ዓመት ልጅ ጨምሮ አይረሽነዋል። ሁለት የቀንድ ከብታም ተርፈው ሂደዋል። በተያያዘ መረጃ አዲስ ዓለማየሁ ሰባተኛ ክፍለ ጦር ውጊያ ፍረስ መጋረቢያና ሴጎ በኮርክና ቤተ ንጉስ መካከል ከጠዋቱ 1 ሰዓት እስከ 7 ሰዓት 45 ከፍተኛ ውጊያ ሲያደርግ ውሏል። በዚህም 28 ጠላት የተደመሰ ሲሆን ተስፋዊ የሚባል ሻለቃ መሪውን ጨምሮ በስም ያልታወቁ ሻምበል መሪዎችም ተደምስሰዋል። ከ35 በላይም ቁስለኛም ተደርጓል። 3 ጠላትም መርኮኛም ሆኗል። በማቴሪያል ደረጃ 30 ክላሽ ምርኮ የተደረገ ሲሆን 1500 የክላሽ ተተኳሽ፣ 1000 የብሬን ተተኳሽ ተተኳሽና 1 የብሬን ሸንሽልና 1 የዲሽካ ሸንሽልም ተመርኳል። በተያያዘ ዜና ዘመቻ አንድነት በሸዋ ግንባር እንደቀጠለ ነው። የሸዋ ቆነጃጀት ባርነትን ተጸይፈው ለነጻነት የተፋለሙ ዛሬም ታሪካዊ ጀብድም ሰርተዋል። የማረፋኖ በሸዋ ከሰም ክፍለ ጦር ጠላት ስሙ ሲነሳ ልቡ የሚረዳው እልፍ ጀግኖችን ያፈራው ስለው ፋኖ ሃምሳ አለቃ ፍቃዱ ጥላሁን በዋና ጦር አዛዥነት የሚመራው የነበልባል ብርጌድ ፋኖ ዛሬም የጠላትን ምሽግ ተሻግሮ ከተማ ውስጥ በመግባት ታሪካዊ ጀብድም ሰርተዋል። በፋኖ ሃምሳ አለቃ ሰለሞን አድነው የሚመራው ሻለቃ ሶስት ወደ ጠላት ቀጠና በልባቸው ተስበው ሲገቡ ግርምትም የሚያስጭሩ ከሻምብላንድ የተውጣጡ እንደ ተርብ የሚናደፉት አናብስቶቹ ወደ ባልጭ ከተማ ሰርገው የገቡ ቆነጃጅቶች በባልጭ ፖሊስ ጣቢያና በከተማ መዘጋጃ ቤት በመግባት የሽብርተኛውን የአቢ ጥምር ጦር ሀገር ሰላም ብለው ሲጃራቸውን ሲያንቦለቡሉ ነበልበሎቹ ሲጋራቸውን ጭል ብልጭታና ጭስ በመጠቀም አናብስቶቹ እየተቀባበሉ የክላሻቸውን መጠበቂያ በመፍታት በሰነዘሩት ቅጽፈታዊ ተኩስ ያገዛ ያልተያዙ ትምህርት ወሩ ሞትና ቁስለኛም አድርገው ወደ ነጻ ቀጠናቸው በሰላም ተመልሰዋል። አማራ ጠሉ ብልጽግና በሰሜን አቸፈር ወረዳ ሳንከራ ቀበሌ በቀን አራት ስምንተኛ ወሩ 2017 ዓ.ም ከሚሽቱ 12 ሰዓት ላይ አራጁ የብልጽግናው ወታደር አሳፈሪ ድርጊት ፈጸመ። ናወርነቷ ሳንክራ ከተማ በቤት ሰራተኝነት የምትተዳደር ወጣት ያስገድዶ መድፈርና የድብደባ አሰቃቂ ድርጊት ነው የፈጸመባት። ልጅቷም ሳንክራ ጤና ኬላ ገብታ ከፍተኛ የሆነ የደም መብሰስ ስለደረሰባት ወደ ሊበን ሆስፒታል ተልካም የተረዳችም ትገኛለች። ሌላኛው ደግሞ ራሱን ባሰማራቸው የወታደር ሌቦችና ወንበዴዎች በዚሁ በሳንክራ ከተማ ላይ የሱቅ ዘረፋም አካሂዷል። በዚህም ቡቲኮች ላይ በመግባት ከአምሳ ያላነሱ ኦሪጂናል ሱሪዎችና ጫማዎችና ሌሎችንም ዘርፊያዎችን ፈጽሟል። በዚሁ ሳንክራ ከተማ በቀን 3 8ኛ ወር 2017 ዓ ም ከምሽቱ 11 ሰዓት ላይ ወጣቶች ላይ ከፍተኛ ደብደባም አካሂዷል። ወጣቶቹ በአፈሙዝ ስለተመቱ ከፍተኛ ጉራት ስለደረሰባቸው ሆስፒታልም እየታከሙ ይገኛሉ። የከተማ ነዋሪም ይህንን አሳፋሪ አስነዋሪ ድርጊት ተመሩ ፋኖ ይሻለናል፣ ቤት ከፍተን ብናደር የሚመጣብን የለም ብሎ አቁን አደባባይ ወጡ ስለተናገረባቸው በቀን 5 2017 ዓ.ም ተምረት ጠዋት ላይ ማህበረሰቡን ስብሰባ ወጡ እያለ አሁንም በሀይልም ለመሰብሰብ እያስገድዳቸው ይገኛል። ሰላም! የተወደዳችሁ እና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።